ከኩስመና ወደ ታደሰ ቁምና በሚል መሪ ቃል ሲሰጥ በቆየው የፖሊስ አባላት ስልጠና ላይ የተሳተፉ የፖሊስ አመራሮችና አባላት በአረካ ከተማ የተሰራ የሚገኘውን የአየር ማረፊያ ፕሮጀክት ጎበኙ። በጉብኝቱ የተገኙት የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሀ ጋረደው የአየር ማረፊያ ፕሮጀክት ስራ በመጀመሩ መደሰታቸውን ገልጸው ስራው ተጠናቆ አገልግሎት እስከሚሰጥ ምንም አይነት የጸጥታ ችግር እንዳያጋጥም ፖሊስ በማሰማራት እና በመከታተል የሚጠበቅባቸውን እንደሚወጡ ተናግረዋል። አየር መንገድ መሰራቱ ብቻ ሳይሆን ይሄን ተጠቅሞ ወደ ሌላ ተጨማሪ ልማት ለመሸጋገር እድል የከፈተ አንድ ልማት ትርጉሙ ከፍ የሚለው ሌላ ልማት መውለድ ሲችል ነው። አየር መንገድ ለቅንጦት አይደለም። ገቢ የማያመጣ ከሆነ፣ ኑሮ የማያሻሽል ከሆነ፣ የንግዱን ማህበረሰብ የንግድ እንቅስቃሴ የማያፋጥን ከሆነ አየር መንገድ መሆኑ ብቻውን ግብ አይደለም። ዛሬ በዚህ ስልጠና የተሳተፋችሁ የፖሊስ አባላት ምንም ስራቸውን የሚያደናቅፍ አንድም የደህንነትና የጸጥታ ስጋት እንዳይኖር ከዓላማው ዝቅ ያለ ነገር በዚህ አካባቢ ስራ እንዳያደናቅፍ ተገቢውን ክትትል እናደርጋለን። የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል በበኩላቸው ለአየር ማረፊያው ስራ በቦታው የነበሩ አራት መቶ አርባ አራት አባወራዎችን ከቦታው አንስተው በተዘጋጀላቸው አካባቢ ምቹ ሁኔታ መፍጠራቸውንም ገልጸዋል። ኢንጂነር ጥበቡ አክለው ስራው እስኪጠናቀቅ ድረስ ሁላችንም የሚጠበቅብንን ልንወጣ ይገባልም ብለዋል። ጊዜ ጀምሮ በርካታ ውጣ ውረዶችን አልፈን ነው ይህንን ልማት ዛሬ እዚህ ጋር እንዲደርስ ያደረግ ነው ከዚህ ቦታ ኦልሞስት 444 አባወራ ነው ከዚህ ቦታ የተነሳው። 444 አባወራን ከዚህ ቦታ ማንሳት በራሱ አስቸጋሪ ነበር ግን ይህንን ልማት ደግሞ በአግባቡ ይዘን መሬት ላይ ያስቀምጠን አልምተን ለህዝባችን ጥቅም ክፍት ማድረግ ከሁላችን ይጠበቃል። እዚህ የጸጥታው አባላት ለዚህ እያሳያችሁ ያላችሁት ቁርጠኝነት እያሳያችሁት ያላችሁት ደግሞ ኃላፊነት የተሞላ ክትትል በከተማው አስተዳደር ስም እኔም እንደ አንድ ከተማ ከንቲባ እጅግ አርጌ እናንተን ማመዝገን እፈልጋለሁ። ክብር ይገባቸዋል ማለት ነው። ዘገባው የባልደረባችን ሰይፉ ሳሙኤል ነው። የአእምሮ እድገት ውስንነት ላለባቸው ልጆች ምቹ ሁኔታዎችን ለመፍጠር እየተጋ የሚገኘውን የጆይ ኦቲዝም ማዕከል የመደገፍ ስራ ተጠናክሮ እንደሚቀጥል የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ሀይለ ማርያም ገለጹ። ከንቲባዋ ይህንን የገለጹት የኒው ፋውንዴሽን በወላይታ ሶዶ ከተማ ለሚገኙ የኦቲስቲክ ልጆች ወላጆች ስራ እድል መፍጠሪያ ድጋፍ ባደረገበት ወቅት ነው። መሰዊያ ዝቅኤል ዝርዝሩን አሰናተዋለች። ከዛሬ 24 ዓመት በፊት በኦቲዝም ልጃቸው ምክንያት በወይዘሮ ዘሚየኑስ የተመሰረተው ኒያ ፋውንዴሽን ጆይ ኦቲዝም ማዕከል ዛሬ ላይ በሀገራችን ለሚገኙ ለበርካታ ኦቲስቲክስ ልጆች ድጋፍ እያደረገ ሲሆን በዛሬው ዕለትም በወላይታ ሶዶ ከተማ ለሚገኙ ኦቲስቲክ ልጆች ወላጆች ድጋፍ አድርጓል። በመርሃ ግብሩ ላይ የተገኙት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ማዕከሉ ላደረገው ድጋፍ በከተማ አስተዳደሩ ስም አመስግነው በተፈጠረላቸው የስራ ዕድል ውጤታማ በመሆን ለሌሎች አርአ እንዲሆኑ አሳስበዋል። በማህበራዊ በሌሎች አገልግሎት ላይም ይፋ አድርጎ ማውጣቱ ከባድ እንደሆነ እረዳለሁ፣ ግን በዛው ችግር ውስጥ ሆናችሁ እናንተም ከልጆች ጋር በብዙ ችግር ውስጥ ብትሆኑም ፋውንዴሽኑ ይሄን ተረድቶ ራሳችሁን በስራ እድል በዚህ አጋጣሚ እንድትጠቀሙ ላደረገው ድጋፍ እጅግ በጣም አድርጌ በከተማ አስተዳደሩ ስም አመሰግናለሁ። እንግዲህ ደግሞ እናንተ የእነሱ ምስጋና ፍሬ የሚያፈራው ይሄን እድል ተጠቅማችሁ በተፈጠረላችሁ የስራ እድል ውጤታማ ሆናችሁ ለሌሎች እናቶችም ጭምር አርአያ ሆናችሁ እንደምታስመሰክሩ ጠንካራ፣ በጣም ጠንካራ ናችሁ። ይህን ኃላፊነት ተሸክማችሁ ልጆቻችሁን የምትንከባከቡበት ራሱ በጣም ትልቅ ኃላፊነት ነው። በዚህም ጠንካራ ናችሁ። እንደገና ይህን በተፈጠረው የስራ እድል ተጠቅማችሁ ውጤታማ ሆናችሁ ለሌሎች እናቶችም አርአያ እንደምትሆኑ ተስፋ አደርጋለሁ። ከንቲባዋ አያይዘውም የከተማ አስተዳደሩ ለማዕከሉ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ገልጸዋል። እንደ ከተማ አስተዳደርም እዛው አሁን ማዕከሉን በደንብ አድርጎ ማሳደግ፣ ማልማት፣ ሌሎች እናቶችም ደግሞ እንዲያመጡ ምቹ ሁኔታዎችን የመፍጠር ኃላፊነት እንደ ከተማ አስተዳደር እንወስዳለን። በቅርበትም ክትትል እንግዲህ እናደርጋለን። በዚህ አጋጣሚ ይሄን ለሚያዩትም ምናልባት ይሄን ድጋፍ ለማድረግ ሌሎች ብዙዎች ተደብቆ ያሉ አሉ በየቤቱ እነሱንም ለማበረታታት ለመደገፍም ከጎናችን እንድትሆኑ በዚህ አጋጣሚ ጥሬን አቀርባለሁ። ድርጅቱ በሀገር አቀፍ ደረጃ የሚሰራ ድርጅት ሲሆን ከሶስት ዓመት በፊት ወደ ወላይታ ሶዶ ከተማ በመምጣት ግንዛቤ የመፍጠር ስራ ሲሰራ መቆየቱን እና በዛሬው ዕለት ለኦቲዝም ልጆች ወላጆች የግማሽ ሚሊዮን ብር ድጋፍ እያደረገ እንደሚገኝ የኒያ ፋውንዴሽን ጆይ ኦቲዝም ማዕከል ዋና ስራ አስኪያጅ ወይዘሮ እሌኒ ዳምጠው ተናግረዋል። ይህ ድርጅት ለሀገር የሚሰራ ድርጅት ነው። በክልል ወይ በአዲስ አበባ ብቻ የማይቆም ስለሆነ ወደ ከቱ ላይ ተስወዶ መጥተን ቀደም ብለን መጥተናል። አሁን ወደ ሶስት ዓመት ሆኖናል። መጀመሪያ ግንዛቤ መስጠት ነበር። ከዛ ስልጠናዎችን ስናደርግ ነበር። እንደገና ደግሞ በኦቲዝም አብሮ ከሚኖሩ ልጆች ጋር ያሉ ቤተሰቦችን ማገዝ ነው እነዚህን እናቶች ቤት ውስጥ ደብቋቸው ቆልፈውባቸው የነበሩ በጣም ችግረኞች ለራሳቸው ምንም አይነት ገቢ የሌላቸውን ሰዎችን በመምረጥ በእርግጥ ስድስት ብቻ አይደሉም፣ ብዙ ናቸው። አቅሙ ስለሌለ ነው። በሱ ምክንያት እነዚህን ስድስት እናቶች ለስራ እንዲነሳሱ ራሳቸው እንዲያበረቱ ራሳቸው ወደ ስራ እንዲሄዱ ወደ ስራ ሲሄዱ እነሱ ብቻ አይደሉም፣ ልጆቻቸውን ይዘው እንዲሄዱ ልጆቻቸውን ይዘው ሲሄዱ ልጅ ከመታሰር አንድ ወደ ውጭ ይወታል ሁለት ደግሞ እውቀቱንም ይይዛል ማለት ነው። ያግዛል እንደነሱ አይነት ካ ጥሩ ሰራተኛና ታማኝ ሰራተኛ የለም። ማዕከሉ ልባሞችን የማበርታት ስራ እየሰራ የሚገኝ በመሆኑ ህብረተሰቡም የኦውቲዝም ልጆች ወላጆችን በሚችለው ሁሉ መደገፍ ቢችል በአንድነት ውጤታማ መሆን እንችላለን ሲሉ አክለዋል። ስለዚህ እነዚህን እናቶች ገቢ ማስገኛ ልባምን ማበርታት የዚህ ያለው ወላይታ ሶዶ ላይም ያለው ህዝብ ልባም ላይ በተለይ በምንም ነገር ቢደግፍ ሙያቸውን ቢደግፍ የአዌርነስ ላይ ቢደግፍ ገንዘብም ስራም ሁሉንም ነገር ቢደግፋቸው የበለጠ እነዚህ የታሰሩ ሰዎች ወጥተው ውጤታማ እንሆናለን ብዬ አስባለሁ። ስለዚህ የእኛ ሀሳብ እንደ ክልል ከልባም ጋር ሆነን እየሰራን ሁሉም ላይ መድረስ ነው። የኦቲስቲክ ልጆች ወላጆችም ለተደረገላቸው ድጋፍ አመስግነው ህብረተሰቡ የኦቲዝም ልጆችን መደበቅ የለበትም ሲሉ መልእክት አስተላልፈዋል። በድጋፉ ደስ ብሎናል ያው እግዚአብሔር ይስጣቸው፣ እግዚአብሔር አነሳስቷቸው ብዙ መንገድን አቋርጠ መጥተው እርዳታ እናደርጋለን። ከዚህ በፊትም መጥተው አጽናንተው ልጆቻችንን አይተው ነው የሄዱት። በጣም በእውነት እኔ እግዚአብሔር አምላክ እድሜዋን ያርዝው። ይሌኔ መልካም ሴት ናት። እዚህ ያሉት ለምለም ብዙ ቤት ድረስ ያለኝን እስከ ጥቁር አንበሳም ሀዋሳም ስሮጥ ነበረ ነበር። አይጆና ያለውን ጉዳቱን አይታ እስኪ በዚህ መንገድ አንቺ ልጅሽን ብትጠቀሚ፣ ብትወጪ፣ ብትሰሪ በዚህ ልፋትሽ እኛ ብናግዝሽ በሚለው ነው የወጣሁት። እና እግዚአብሔር አምላክ ይባርካቸው። አውጡ ልጆቻችሁን፣ ህክምናም ሊያገኙ ይችላሉ። ከሰው ጋር ሲገናኝ ሰው ከሰው ጋር ተገናኝቶ ነው ልምድ የሚለዋወጠው አይደለ እንዴ እውቀት የሚያገኘው። እንደዛው ልጆቻችሁን አታፍኑ። ከዚህ በፊትም ብለን ነግረናል። አሁንም ያንን ነው እንዳይደብቁ። መደብ እግዚአብሔር ነው የሰጠው እኮ። የኒያ ፋውንዴሽን ጆዮቲዝም ማዕከል ዋና ስራ አስኪያጅ ወይዘሮ ሌኒ ዳምጠው በክልሉና በከተማ አስተዳደሩ ለተደረገላቸው ድጋፍ አመስግነው ከከተማ አስተዳደሩ ጋር የገቢ ማስገኛ ሰነድ ላይ ተፈራርመዋል። በደቡብ ኢትዮጵያ ክልል የመጀመሪያ የሆነው የቅድመ ክስ ነጻ የህግ ድጋፍ አገልግሎት መጀመሩን የኢትዮጵያ ህግ ባለሙያዎች ለሰብአዊ መብቶች ሀገር በቀል ድርጅት አስታወቀ ድርጅቱ የተጠርጣሪዎች ሰብአዊ መብት ዙሪያ ለፖሊስ አባላትና አመራሮች ስልጠናም ሰጥቷል። ስልጠናውን ፍትህ ለማስፈን ና የተጠርጣሪዎችን መብት ለማስጠበቅ የሚያበረክተው ፋይዳ የላቀ መሆኑን የስልጠናው ተሳታፊዎች ተናግረዋል። ሂሩት ምሩም ተጨማሪ አላት። የኢትዮጵያ ህግ ባለሙያዎች ለሰብአዊ መብቶች አገር በቀል ድርጅት በደቡብ ኢትዮጵያ ክልል የመጀመሪያ የሆነውን የቅድመ ክስ ነጻ የህግ ድጋፍ አገልግሎት ለመስጠት በወላይታ ሶዶ ከተማ ስራ መጀመሩን ይፋ አድርጓል። ከስራ ማስጀመሪያ መርሃ ግብሩ ጎን ለጎን ድርጅቱ በተጠርጣሪዎች ሰብአዊ መብት ዙሪያ ለፖሊስ አባላትና ለአመራሮች ስልጠና ሰጥቷል። ስልጠናውም ፍትህን ከማስፈንና የተጠርጣሪዎችን መብት ከማስጠበቅ አኳያ ፋይዳው የጎላ መሆኑን ሰልጣኞች ተናግረዋል። እየሰለጠነን ባለው ነገር ላይ ካለፍነው አመታት ካለፍነው ጊዜ ቶች የተለየ ጥሩ የሆነ የመብት አከባበርን ጠብቀን የተጠርጣሪዎችም ሆነ ሌሎች የዜጎች ሰብአዊና ዲሞክራሲያዊ መብቶቻቸውን በተጠበቀ ሁኔታ እንድንሰራ ያበረታታናል ብዬ ነው የማስበው። እና በተጠርጣሪዎች አያያዝ ዙሪያ ያሉ አንዳንድ ጉድለቶችን እዚ ጋ ያሉ የፖሊስ አዛዦች አሉ፣ የምርመራ ክፍል ኃላፊዎች አሉ፣ መርማሪዎች አሉ። እነሱ በቂ ግንዛቤ ወስዶ ማንኛውም ተጠርጣሪ ሰብአዊ መብት በጠበቀ መልኩ ነው ምርመራ መደረግ ያለበት። በፖሊስ ጣቢያ አቋያየት ጊዜም ደህንነቱ በተጠበቀ መልኩ ሰብአዊነቱ በተጠበቀ መልኩ በህግ የሚያስፈልገው መስፈርቶቹ ሁሉ ተሟልቶ በህግ አግባብ ሊመረመሩ እንደሚገባ ያው ከመድረኩ የተማርንበት ሂደት ነው ያለው። ድርጅቱ ጠበቃ ለመቅጠር አቅም ለሌላቸው ተጠርጣሪዎች ከምርመራ እስከ ማረምና ማነጽ ድረስ ውጤታማ የህግ ድጋፍ አገልግሎት ተደራሽነትን ለማስፋት እየሰራ መሆኑም ተጠቁሟል። እና እዚህ ጋር አሁን በስልጠናው ቦታ የምርመራ ስላለ ቀጥታ የሚሳተፉ እና የተቋሙ የህግ ድጋፍ ሰጪ ባለሙያዎች አሉ። እነዚህ ባለሙያዎች ነገ አብሮ የሚሰሩ የግለሰቦችን ሰብአዊ መብት በተመለከተ በጋራ የሚሰሩ እንደመሆናቸው ለመናበብ ያሉትን ነገሮች የጋራ መግባባት ይዞ ወደ ስራ የሚገቡና ተናበው ተግባብቶ በመስራት የተሻለ የሰብአዊ መብት አያያዝ እንዲፈጠር ያደርጋሉ የሚል እምነት አለኝ የተጠረጠሩ ሰዎች ወይም ደግሞ በፖሊስ ቁጥጥር ያሉ ሰዎች ህገ መንግስታዊ መብታቸው ተከብሮላቸው ቃል እንዲሰጡ ፖሊስም በህግ አግባብ ምርመራ እንዲያካሂድ ፍርድ ቤትም ደግሞ ያንን የምርመራ ሂደት የብርበራ ትእዛዝ ሲሰጥ ለምሳሌ ከአንድ ወንጀል ጋር ተያይዞ የዋስትና ጉዳይ ላይ ትእዛዝ ሲሰጥ እነዛን በተመለከተ ለመብት መከበር ትልቁን ሚና የሚወጣና አጋዥ የሆነ ድርጅት ነው ብሎ መውሰድ ይቻላል በቅድመ ክስ ሂደት ላይ የሚሰጡ ነፃ የህግ ድጋፍ አገልግሎት የአንድ ተቋም ተግባር ብቻ ሳይሆን የፍትህ ተደራሽነትን ለማረጋገጥ ሁሉም ባለድርሻ አካላት በትብብር ሊሰሩ እንደሚገባ ተመላክቷል። እዚህ ያሉ በርካቶች ምስክንዳዎች አሉ። እናቃቸው በማወቅም ባለማወቅም በዛም በዚህም በተለያየ መንገድ ሊታሰሩ ይችላሉ። ስለዚህ ሰው ፍትህ ሊያገኝ ያስፈልጋል። በጣም ነው የምንቀበለው። ይህም ብቻ አይደለም። ያልተማሩ አሉ ያልተማሩ ሰዎች አርሶ አጥራለ ስለ ህግ ውቀት ምንም ግንዛቤ የሌላቸው ሰዎች አሉ። ስለዚህ እኛ ምንም አይነት ነገር እዚህ ጉዳይ ስለ ህግ ጋር አንደዳጥን ሰው መፍቱን መጠቀም ስላለበት መደገፍ አለባቸው፣ እኛ ህዝቡ ማከራ አለባቸው የሚል በጣም አመነ ተቀብለን ወደዛ ገብተናል። የሰብአዊነት ጉዳይ ትልቁን ቦታ ድርሻ የሚይዝ ነው። ይሄ በአለም አቀፍ ህጎችም በእኛ ሀገር ህገ መንግስትም ቁልጭ ብሎ በግልጽ የተቀመጠ ጉዳይ ነው። በተለይ በአንቀጽ 19ና በአንቀጽ ሀያ የተያዙ ሰዎች መብትና የተከሰሱ ሰዎችን መብት ህገ መንግስታችን ላይ ቁልጭ ብሎ የተቀመጠ ድንጋጌ ስላለ የእነዚህን ሰዎች መብት ደግሞ የመጠበቅ እና የማስጠበቅ ኃላፊነቱ በፊት ተቋማት ላይ የተጣለ ነው። ግንባር ቀደሙ ደግሞ ፖሊስ ነው። የሚይዘው የሚያቆየው፣ የሚጠብቀው ፖሊስ ስለሆነ ፖሊሶችን በዚህ መንገድ አብቅተን የህግ ድጋፍ እነዚህ ሰዎች እንዲያገኙ ለማድረግ ምቹ ግራውንድ መፍጠር፣ ምቹ ሁኔታ መፍጠር መስጠት ግድ ስለምል በዚህ አይነት መንገድ የመጣን ደግሞ እጃችን ዘርግተን ተቀብለን ለነዚህ ሰዎች አቅም እንዲሆን የማድረግ ግዴታ ስላለብን ይህን ለመተግበር እኛ እንደ ክልሉ ፖሊስ ኮሚሽን ምስጋና ጭምር እናቀርባለን። ዜጎች ፍትህ የማግኘት መብታቸውን በአግባቡ እንዲጠቀሙ በማድረግ ፍትህን ለማስፈን እና የህግ የበላይነትን ለማረጋገጥ ያለው ሚና ከፍተኛ መሆኑ ነው የተነገረው። ነጻ ህግ ድጋፍ በቅድመ ክስ ደረጃ ሲሰራ ብቻችንን የምንሰራው ነገር አይሆንም። ከፖሊስ ጋር ከፍርድ ቤት ጋር ከፍትህ ጋር አንድ ላይ ክትትል እስረኛ ክትትል ብናደርግ ጉብኝት ብናደርግ ዋስትና ብንጠይቅ ያን ሁሉ አንድ ላይ የሚሰሩ ስራዎች ናቸው እና አልቲሜትሊ የሁሉም ሰው አላማ ፍትህ የማስገኘት ጥፋተኛ ሆን እንዲቀጣ፣ ጥፋት የሌለበት ግን ዝም ብሎ እንዳይሰቃይ ከሚል ነው እና ስለዚህ ሁሉም ተቀናይቶ መስራት ይጠበቅበታል የሚል ነው። ያለ ጠበቃ ለመቅጠር አቅብ የሌላቸው ሁለተኛም በተለያየ ምክንያት ለጥቃት ተጋላጭ የሆኑ እንደ ሴቶች አካል ጉዳተኞች፣ አረጋውያን የመሳሰሉት ደግሞ ይህ አገልግሎት ሲያገኙ አልነበረም። እንደሚታወቀው ፍትህ ማግኘት መሰረታዊ መብት ነው በራሱ እንደገና ደግሞ ለሌሎች መብቶች መከበር ሁሉ ዋስትና ነው። አለማወቅ ከተጠያቂነት ስለማያድን ማህበረሰቡ መብቱንና ግዴታውን ለይቶ እንዲያውቅ ሁሉም የሚመለከተው የህግ አካል የየራሱን አስተዋጽኦ ሊያበረክት እንደሚገባም ጥሪ ቀርቧል። በመደመር መንግስት እይታ በግብርናው ዘርፍ ከቤተሰብ ፍጆታ ባለፈ ገበታ ተኮር ምርቶች በአይነት በምርት ብዛትና በጥራት የማምረት እምርታዊ ለውጥ መመዝገቡን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን የኢትዮጵያ የመሬት ይዞታ የተጣበበ በመሆኑ ለገበያ የሚሆኑ ምርቶችን ማምረት አዳጋች ነው የሚሉ የተዛቡ አስተሳሰቦች ከዚህ ቀደም እንደነበሩም አስታውሰዋል። የግብርና ልማቱ ትርፍ ምርት ማምረት ባይችልም የቤተሰብ የነፍስ ወከፍ ገቢን በማሳደግ ረገድ ለውጥም አሳይቷል። የኢዜአ ዘገባ እንደሚከተለው ይቀርባል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው እንዳሰፈሩት በኢትዮጵያ ባለፉት አስርተ ዓመታት የተሰራው የግብርና ልማት በአነስተኛ የገበሬው ማሳ ላይ ያተኮረ ነበር። የግብርና ልማቱ ትርፍ ምርት ማምረት ባያስችልም የቤተሰብ የነፍስ ወከፍ ገቢን በማሳደግ ረገድ ለውጥ አሳይቷል። ነገር ግን የግብርናው ዘርፍ ከቤተሰብ ፍላጎት ተሻግሮ የገበያና ኢንዱስትሪውን ፍላጎት ማሟላት የሚያስችል ትርፍ ምርት እንዲያመርት ማድረግ አስፈላጊ መሆኑን ጠቅላይ ሚኒስትሩ በመጽሐፋቸው አንስተዋል። በአነስተኛ ይዞታና ደረጃ የሚከናወን ግብር ና ልማት ዘርፍን እንደማያሻግር አመልክተዋል። የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን የኢትዮጵያ የመሬት ይዞታ የተበጣጠሰ በመሆኑ ለገበያ የሚሆኑ ምርቶችን ማምረት አዳጋች ነው የሚሉ የተዛባ አስተሳሰቦች ከዚህ ቀደም እንደነበሩም አስታውሰዋል። ከሀገራዊ ለውጡ ይህን አስተሳሰብ የቀየሩ ተጨባጭ ስራዎች መሰራታቸውንም ገልጸዋል። በመደመር መንግስት የግብርና ዘርፍ እይታውም በኩታ ገጠም እርሻ አነስተኛ ማሳ ያላቸውን አርሶ አደሮች በማቀናጀት ከራስ አልፎ ለገበያ የሚቀርቡ ምርቶችን እንዲያመርቱ ማድረግ ተችሏልም ብለዋል። መደመር አቅሞችን አውቆ አሰባስቦና አከማጅቶ የግብርና ትራንስፎርሜሽንን ማረጋገጥ መሆኑንም አንስተዋል። አሁን ላይ አርሶ አደሩ ከራስ ፍጆታ ባለፈ ለገበያ እንዲሁም ለኢንዱስትሪ መቅረብ የሚችሉ ምርቶችን በአይነት ብዛትና በጥራት ማምረት መቻሉንም አመልክተዋል። የመደመር እሳቤ ብዙዎች አቅሞቻችንን ለማሰባሰብ አንድነት እንዲኖረን እሱን ሲነርጂ ኖረን የተሻለ ትራንስፎርሜሽን ለማምጣት ትልቅ ጠቀሜታ አለው በሱ እየተመራን ያሉንን አቅሞች በሙሉ አሰባስበን የተሻለ ሲነርጂ እና ኢንቴግሬሽን ኖሮን የግብርናንም የገጠርንም የመዋቅራዊ ትራንስፎርሜሽንንም ጭምር እውን ማድረግ እንችላለን። በአይነትም በመጠንም ያደገ ለገበያ መሆን የሚችል ለኢንዱስትሪዎች መሆን የሚችል ምርቶችን ማምረት የቻልንበትና ኤክስፖርታችንም እያደገ ነው። ለኢንዱስትሪ የምናቀርበውም ቫሉ አድ ተደርጎ የሚወጡ የግብርና ምርቶችም እያደጉ ያሉበት ሁኔታ ነው ያለው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ። የግብርና ዘርፍ ምርትና ምርታማነትን የበለጠ ለማሳደግ የስራና አስተሳሰብ ለውጥ ያስፈልጋል ብለዋል። ግብርናውን ለማሻሻል ጊዜን፣ ቴክኖሎጂንና የሰው ኃይልን በአግባቡ መጠቀም ወሳኝ መሆኑን ጠቅሰው ለዚህ ደግሞ የተሰባሰበ አቅምና ትብብር ማጎልበት ተገቢ መሆኑንም ጠቅሰዋል። አሁን ከምንሰራው ስራ ከፍ ያለ ስራ ይጠበቅብናል። ከምናደርገው ኢንቨስትመንት ከፍ ያለ ኢንቨስትመንትም ይጠበቅብናል። እንግዲህ የምንሰራበትም ሰዓት አሰራራችንም መቀየር አለበት። በተናጥል እየሄድን ሳይሆን በጋራ ተረባርበን አቅማችንን እያሰባሰብን ወደዛ የምንሄድበትን መካኒዝም እየፈጠርን ነው። አመራሮቹ አክለውም የመደመር መንግስት በተከተለው አዲስ ራይ በመንግስት በአርሶ አደሩ፣ በባለ ሀብቶችና በልማት አጋሮች መካከል የግብርና ትብብር ከመቼውም ጊዜ በላይ መጠናከሩን ገልጸዋል። ይህም የግብርናም ሆነ አጠቃላይ የገጠር ሽግግር ቅንጅትን እንደሚጠይቅ በመደመር መንግስት መጽሐፍ፣ የተጠቀሰውን እሳቤ ያሳየ ነውም ብለዋል። መንግስት የዘርፉን ተዋናያኖች አቅም በማቀናጀትና ግብርናን ወደ ኢንቨስትመንት ማዕከልነት በማሸጋገር ተጨባጭ ውጤቶች እየተመዘገቡ በርካታ አርሶ አደሮችም ወደ ኢንቨስተርነት እየተሸጋገሩ መሆኑንም ጠቅሰዋል። ግብርናን ትራንስፎርም ለማድረግ ገጠሩን ትራንስፎርም ለማድረግና የመዋቅራዊ ሽግግርን እውን ለማድረግ በአንድ ሴክተር ብቻ የሚሰራ አይደለም። በግብርና ወይንም በአንድ ሚኒስትሪ ብቻ የሚሰራ ሳይሆን የበርካታ የሚኒስትሪዎችን የመንግስት ተቋማትን በጋራ መስራት፣ በትብብር መስራትና ተሰናስለው መስራትን የሚጠይቅ መሆኑን ታሳቢ ተደርጓል። እነዚህ ብቻ ሳይሆኑ ደግሞ የግል ሴክተሩ፣ ሌሎች ፓርትነሮች፣ በተለያየ ስራ አብረውን የሚሰሩ አጋር ድርጅቶች አሉ። እነዚህ ሁሉ በጋራ ተቀናጅተን ተባብረንና ተሰናስሎ መስራት እንደሚያስፈልግ እናምናለን። ሶስት ነገሮችን ይዘን ነው ምንሰራ የምንሰራው አንዱ የመንግስት ኢንቨስትመንት ነው። ሁለተኛው የፕራይቬት ሴክተር ኢንቨስትመንት ነው። ሶስተኛው እና ያልተጠቀምንበት የማህበረሰቡ ኢንቨስትመንት ማህበረሰቡ ትልቅ አሁን አርሶ አደር አርሶ አደር በራሳቸው እያንዳንዱ ነው ስትወስጃቸው፣ ኢንቨስተሮች ናቸው። ምክንያቱም ግባት ይገዛሉ፣ ያመርታሉ፣ ይሸጣሉ፣ ትርፍ ያገኛሉ። ስለዚህ እነዚህን ሶስት የኢንቨስትመንት ኃይሎች አንድ ላይ አሰባስበን አቅም እየፈጠርን እንሄዳለን። ነው ዘገባው።